እንዳልሞት እንዳልሽር ነው የምበል። ቅባት ያለው ነገር አልጠቀምም። በቃ የመድሃኒት ቤት ነው በ እና ያስጠላኛል ልጆች የራሱ መቼ ነው ጌታ የሚፈውስ ሽሉኛል እና እንዳትወልጂም ተብዬ ነበር። እንዳታገቢ ተብዬ ነበር። ሐኪም አስጠንቅቆኛል። ከዛ ቆሜ በቃ እሱ ሰው የያዝልኝ ያዝልኝ በቃ ጮኩኝ ማለት ነው የአንድ ሳምንት እንኳ መድኃኒት ሳልውጥ ከዛ በኋላ በሞትኩኝ ሁሉ ላለሁ እንደ እምነትሽ ይሁንልሻለኝ እምነቴን አበረታሁ በቀነት ተፈጠረ በቃ በውስጤ ማታ ማታኛ ቤት ሁሌ መድሃኒት ይደፋል ያመልጥኝና፣ ይደፋል። ጣጣስን አድርገኝ ስሜ እስከዳር ሲሳይ ይባላል። አዎ፣ በህይወቴ በመጀመሪያ እግዚአብሔር አምላኬን በጣም አድርጌ አመሰግናለሁ። አሜን። እሺ ቀጥዬ ደግሞ መንፈሳዊ አባቴን ስላስተማርከኝ ስላሳየህኝ ስለ ቀረጽከኝ ስለ መራሀኝ ሁሉን ነገር ስላሳየህኝ በጣም አድርጌ አመሰግናለሁ ምንድን ነበረ እሺ ምትቸገሪው የነበረው እኔ ለረጅም ጊዜ በህፃንነቴ ጀመረኝ የልብ ችግር ነበረብኝ ከህፃንነትሽ የጀመረ? አዎ። ምንድነው የነበረው ስፔሲፊክ? የልብ የልቤ የደም መዘዋወሪያ ቧንቧ ጠቧል ተብዬ። የልብሽ የደም መዘዋወሪያ ቧንቧ ጠቧል ተብለሽ? ተብዬ ለረጅም ጊዜ መድኃኒት ከልጅነት ጀምሮ ማለት ነው? አዎ፣ ያው መድኃኒት አዘዙልኝ። ላሲክስ የሚባል መድኃኒት፣ ዲኮክሲን የሚባል መድኃኒት፣ ኬሲኤል የሚባል መድኃኒት ለረጅም ጊዜ ውስድ ነበር እና ቤንዛንታይንም እንደዚሁ በየ28 ቀኑ በሁለት አፋይ እወጋ ነበር። ለረጅም ጊዜ ማለት ነው ለረጅም ጊዜ ለ20 ዓመት ለ20 ዓመት አዎ። ታዲያ ምንድን ነው? ምን ነበረው? ለምሳሌ ልብሽን ሲያምሽ አሁን ኦኬ፣ ደም መጠበ እንትኑ እንትን አለ ሐኪሞቹ ይናገራሉ። እሱን ግን ምንድን ነው ፌክቱ የነበረው ምንድን ነው? በጣም ይደክመኛል። ምንም ነገር ማድረግ አልችልም አሁን ለምሳሌ ቤት ውስጥ በቃ ቀላል ስራ አልጋ ማንጠፍ ሊሆን ይችላል፣ አይደል? አልጋ ማንጠፍ አልችልም። እሱ እንኳን ቀላል ይሆን አይሁን እናጣራለን። ብዙ ሰው አልጋውን ስለማያነጥፍ እሱን እናጣራለን ጣራለን ወደፊት። እሺ፣ ለማንኛውም ቀላል ስራ ማረግ ራሱ ይከብዳል። ለአንቺ ቀላል ስራ እምትይው ነው አልጋ ማንጠፍ። እሺ፣ እና አንዳንድ ሰው በጣም እሺ፣ እሺ አሁን ከአንሶላ ማንጠፍ ስጀምር አንዱን አንሶላ አንጥፌ ከጨረስኩ በኋላ እዛው አልጋ ላይ ቁጭልና በጣም እረፍት ወስዳለሁ፣ ብዙ ጊዜ ማለት ነው። ቶሎ አልነሳም። ከዛ ሁለተኛውን አንሶላ አንጥፌ እዛው ላይ በቃ ተኛለሁ፣ ቶሎ አልነሳም። እንዲህ እያልኩኝ ነው በቃ አሁን አልጋ ለማንጠፍ ማለት ነው። ቤት አሁን ልጥረክ አልኩኝ፣ ትንሽ ጠርጌ እሱን እንትኑን ተሞርኩ ይዤ እቆማለሁ መጥረጊያውን ወይ ደግሞ ቁጭ ብዬ ለረጅም ሰዓት ትንሽ ጠርጌ፣ እንደዛ ምንም ማድረግ አልችልም ዳዲ። በጣም ማለት ነው በቃ ምግብ መብላት አልችልም ለረጅም ጊዜ። እንዳልሞት እንዳልሽር ነው የምበለው። ቅባት ያለው ነገር አልጠቀምም። አሁን ለምሳሌ ወተት አጠጥቼ አላውቅም። ወተት ወዳለሁ ግን አፍልቼ አሸተዋለሁ ዳዲ፣ ለመጠጥ አፈልጌ ማለት ነው። ኦኬ ምን ስለሚያረግሽ ነው? ወተት ስጠጭ፣ ወተት ከጠጣው ወዲያውኑ ምቱ ይጨምራል፣ ኦቨር ይሆናል። ምን፣ ለምንድን ነው? ግንኙነት አለው እንደሱ? ኖርማል ያው፣ አይ ከወተቱ ጋር ግንኙነት የለውም። በሽታዋን ክሊር ለማድረግ ክሮኒክ ሮማቲክ ቫርቡላር ሃርት ዲዚዝ ይባላል ይሄ። ከልጅነቷ ጀምሮ፣ በልጅነት ቶንሲል፣ ሪከረንት የሆነ የቶንሲል በሽታ ያለባቸውና ጊዜያዊ የሆነ ሕክምና ያላገኙ ሰዎች ቶንሲሉ በሽታ እዛ ላይ አይቀርም። የቶንሲሉ በሽታ ይሄድና ልባቸውን አፌክት ያደርጋል። ስለዚህ የልባቸው ቫልቭ ነው የጠበበው፣ ደም ቱቦ ሳይሆን ቫልቫ ነው የጠበበው። ሞስ ቫልቭ ሲጠብ ምን ይሆናል? ደም ፓምፕ ያደርጋል ልቡ፣ ግን ቫል ስለጠበበ በቂ ደም አይደለም የሚወጣው፣ የሆነ ያህል ይቀረዋል፣ በደንብ አይከፍትላትም ማለት ነው። ስለዚህ ከአመት ዓመት ምንድን ነው ያው ህክምናው ቤስ ሴታፕ ቢሆን ኦፕራሲዮን ይደረግና ቫልቭን ማስፋት ነው። ያው እኛ ሀገር ቀጠሮ ምናምን ስለሌለ በየወሩ መርፌ የምትወጋው የተናገረችው የቤንዛንቲን ፔኒሲሊን ይባላል። የልቧ ላይ ያለውን ችግር እንዳይባባስባት ለማድረግ ነው። እንደ መድኃኒት አይደለም። እንደ መድኃኒት አይደለም፣ ግን ፈርዘር እንዳይጎዳ ያግዛታል። ኦኬ። ዲጎክሲን ግን ወስዳለሁ ያለችው ምንድን ነው፣ ይሄ ቫልቭ ሲጠብ ሌላ መጥፎ ሳይድ ኢፌክቱ የልብ ምት መዛባት ያመጣል። እሱ ሊገላቸው ይችላል። ልብ የምትመዛው ኦቨር፣ አሁን ቀድመ ያለችው የልብ ምቷ መቶ ሀምሳ መቶ ስልሳ ሁለት መቶ ምናም ሊገባ ይችላል። እሱ ሊገላቸው ይችላል። ስለዚህ እሱን ኮንትሮል ለማድረግ ዲጎክሲን፣ ሌሎችም ቤታብሎ፣ ሜቶፕሮሎ ይወስዳሉ። እነሱ ልብ ምታቸውን ለመቆጣጠር ነው። አንዳንድ ጊዜ አሁን ቢ የእሷ ትሪገር ወተት ሊሆን ይችላል። አይ ዶን ኖ ኦር ሌላ ትሪገሮች ልብ ምታቸውን ኦቨር ካስኬደው። ስለዚህ ኢት ዲፔንድስ እንደየሰው የራሳቸው የሆነ ነገር ትሪገር የሚያረገው ነገር አለ። ኦኬ እሺ ስለዚህ ወተት ጠጥተሽ አታቂም? አዎ። ወተት ስለምትወጂ ወተት አፍልተሽ ታሸቻለሽ? አዎ አሸቻለሁ በጣም። እና እንደዚህ እንደዛ እያልኩኝ ለረጅም ጊዜ በቃ ስንት አመት ቆየሽ እንደዚህ? ስፔሲፊክ 25 አመት። 25 አመት? አዎ። ትናንት 20 አመት ነበር ያልኩት ለናርዲ ግን ማታ ባለቤቴ ጋ እናወራ ነበርና እየቆጠርን 25 አመት ነው እንደዚህ ያሳለፍኩት። እሺ አሁን ሀያ አምስት ዓመት እንደዚህ ያሳለፍሽ፣ ሌላ ስምን ትቸገሪ ነበር? መንገድ መሄድ አልችልም። ያው አይታሰብ። ከልብሽ ጋር ማለት ነው። መሮጥ አልችልም። ብዙ መቆም አልችልም። በቃ መተኛት ነው። ሁልጊዜ ደግሞ ራስ ምታት፣ ቀን በቀን ማለት ነው። ቀን በቀን ራስ ምታት ያመኛል። እሺ። ስለዚህ ከዛ ኦኬ፣ ምን ሆነ ከዛ? አሁን እስቲ ወደ እንትኑ ስንሄድ እና ያ ወደዚህ ቸርች መጣሁን። ስንት ጊዜ መቼ ሰናቼ ነበር? በ2013 በ2013። እሺ ሌላ ሀገር ነበር የምኖረው ለልጆቼ ለማስተማር ብዬ ወደዚህ ገባሁ። ኦኬ ከዛዚህ መጣሁን። ከዛ ቤት ተከራይቼ ዲሽ ስናስተካክል በኤልሻዳይ ቴሌቪዥን አይ ነበር ድሮው ማለት ነው ከ ከዛ ዲሽ ሲያስተካክል እሚ ሞላው ልጅ ሲያስተካክልልኝ ድንገት ያንተ ድምጽ ሰማሁት። እያስተካከለ እያለ መጣ ያንተ ድምጽ እና እንዴት እንደሆነ አስታወስኩት ድምፅህም ማለት ነው። ከዛ ቆሜ በቃ እሱን ሰውዬ ያዝልኝ ያዝልኝ በቃ ጮኩኝ ማለት ነው። ያዝልኝ ያልኩት ያዝልኝ እሱን ሰውዬ ያዝልኝ አልኩት። አይ ችግር የለም፣ ሞላልሻለሁ። በእናት እንዳይጠፋ፣ እንዳይጠፋ ባል ምን ሆና ነው ብሎ በቃ በጣም እንትን አለ። ችግር ለምን ሞልቼ አውቃለሁ፣ ሞላልሻለሁ። ይሄ እኮ እንደዚህ ብሎ ነገረኝ ስለአንተ። ከዛም በኋላ ቀኑንም ለሊቱንም ከልጄ ጋር በቃ ለእሁድ እስኪመጣ መከታተል ያዝኩኝ። ከዛ መጋቢት ላይ ነው እሁድ ቀን መራይዲዘን ወደዚህ መጣን እየጠየቅን ስልክ ቁጥር ከዛ ወስደን ማለት ነው። እዚህ ወጥተው ተቀበሉን አገልጋዮች የደወልኩላቸው። ከዛ ገባሁ። እሚገርምህ ዳዲ ስገባ ስገባ ፊቴ በጣም ዝጉርጉር ነው መድኃኒት ጥብስብስ አድርጎኛል። እውነቴን ነው የምል በቃ በጣም ነው ማስፈራው እና አንዳንድ ሰው ራሱ ሲያዩኝ የሆነ የሆነ የለም፣ ሰው ምን እረዳ ነበር። እና አይ ችግር የለም ምናምን እያልኩ ገባሁ ማለት ነው። ከዛ ቁጭ አልኩኝ፣ ከዚያው የእግዚአብሔርን ቃል ተማርኩኝ እና በጣም ደስ አለኝ። እንደዚህ አይነት ው ዓለም አለ እንደዚህ አይነት ዓለም አለ ብዬ ነው በቃ ያልኩት ማለት ነው። ከዛ በቃ ከዚህ እንደማልወጣ አረጋገጥኩ እዛችሁኜ ማለት ነው ወሰንኩ። ከዛ በቃ እዛ መከታተል ያዝኩኝ። ባለቤቴ ሌላ ሀገር ነው ያለው። አንድ ከሶስት ሳምንት በኋላ ሰማ እንዲህ ባ እዚህ እዚህ እሺ አቅራቢያሽ ያለች ቸርች ነው መከታተል ያለብሽ። ሩቅ ነው ነበርኩኝ እና ሩቅ ስለሆነ ልጆች ይራባሉ እና እዛው አካባቢ ነው መሆን ያለብሽ አለኝ። ከዛ በቃ እየተደበኩ እንትን ሳይለኝ ሳላስጠጣ እቤት መ ዋው እሺ፣ ስልኬን እየዘጋሁ ምን እያልኩኝ፣ በቃ በጠዋት እወጣለሁ፣ ስልኬን እየዘጋሁ እንትን እላለሁ እና አንዳንድ ጊዜ ዳዲ እሑድ እሑድ ስንወጣ ልወጣለሁ፣ ቃል ካለቀ ልወጣ ስል ቁጭ በሉ ምናምን ለምን ትሄዳላችሁ ስትል፣ በቃ ቁጭ እላለሁ። እታ የሆነ ውስጤ መታዘዝ እንዳለብኝ በቃ ቁጭ እላለሁኝ። ከዛ በቃ በጣም ነው ደስ የሚለኝ፣ በጣም ነው ደስ የሚለኝ፣ በቃ በጣም ወደድኩት። መማር ያዝኩኝ። ወዲያውኑ ወሰንኩኝ ባለቤቴ ሳያቅ ፋውንዴሽን ተመዘገብኩ ማለት ነው። ከዛ ባለቤቴ እንትን አለ አልነገርኩትም። ልጆች እንዴት ልታረጊ ነው ሲሉኝ ጸለ ያለው ግድ የላችሁም አልኳቸው። ከዚያው መጸለይ ያዝኩኝ። ከዛ እሱም እዛ ሆኖ ምንድን ነው ብሎ በዩቲዩብ ምናምን ማየት ያዘ እንዴት ምናምን ብሎ አንዳንድ ስብከቶቹ ነግረዋሉ። ዛሬ እንደዚህ እግዚአብሔር መውደድ የሚል ርዕስ እየተማር ነበር እና እንደዚህ እንደዚህ በቃ በጣም ነው የወደድኩት። በቃ በጣም በቃ እኔ እንደዚህ አይነት ነገር አይቻል ያቅም ምናምን እያልኳልኩትኝ ከዛ እሱ እያየ እያየ ፋውንዴሽን ኑ ሲደወልልኝ እሱ እያየ ነበርና ምስክርነቶችንም እየሰማ ነበር። ከዛ አደወለና አንድ ቀን እስቲ ይህን ፋውንዴሽን ተመዝገብ ያለኝ ማለት ነው። ከዛ ፋውንዴሽን ተመዘግብ። በቃ ሁሉን ነገር የሚመጣውን ነገር ወዲ ወዲያው ነው የምገበው። በቃ ወዲ ወዲ ፋውንዴሽንዋን ሪስቶሬሽን ተምረን፣ አንተ ጸለይክ፣ ፋውንዴሽንዋን ልንማር ስንል ማለት ነው ከዛ ስትጸልይልኝ ልብሽ ላይ ምንድነው ያለው አልከኝ። ልቤ ታሟል፣ ልቤ በሽተኛ ነው አልኩ። ከዛ እንዴ ጀመረሽ አልከኝ። አላወኩም አልኩ። ከዛ ተች እያረክ ጸለይክልኝ። ሶስት ጊዜ ወደኩኝ፣ ሶስት ጊዜ ወደኩኝ። ቶሎ አንሱልኝ፣ ቶሎ አንሱልኝ እያልክ ከዛ መጨረሻ ላይ ቁጭ ባልኩ በቀረው በጣም እንትን ይወጣል፣ ከውስጤ አየር ይወጣል። ቶሎ ቶሎ አስተነፈሰኝ። ከዛ ተመልሼ ያው ሄድኩኝ። ፋውንዴሽን ጀመርኩ። ፋውንዴሽን በቃ ራሴን ሰጥቼ ነው የምከታተለው። እና ፋውንዴሽን ዋንን ስማር በቃ ነገር ጀመረ ማለት ነው። በእውነት ወደ ህይወቴ በቃ ጌታ መንፈስ ቃሉ መምጣት ጀመረ በቃ አስገባው ነበር። እና መጽሐፍ ቅዱስ የሚለውን ርዕስ ነው በጣም እንትን ያለኝ የነካሽ የነካኝ መጽሐፍ ቅዱስ የሚለው የእግዚአብሔር ቃል መሆኑን አውቃለሁ፣ ግን እንደዚህ አላውቀውም። የሚሰራ መሆኑን አላቅም፣ እንዴት ማመብም እንዳለብኝ አላቅም። ከዛ በቃ በጣም ደስ አለኝ፣ ወደድኩት የእግዚአብሔርን ቃል። ከዛ ያው እያለ ያለ ፋውንዴሽን ዋንን ጨረስኩኝ። ፋውንዴሽን ቱ ያው እዛ በየወሩ እየሄድኩ የልብ ህሙማን መታከሚያ ነው ቼካፕ የምደረገው በየወሩ ማለት ነው እና ምን አሉኝ፣ እንትን ዋርፋሪን ዋርፋሪንና ሜቶ የሚባል መድኃኒት የልብ ምት ማስተካከያ። ምንድን ነው ልብሽ የተለየ መምታት ጀመረ። ምንድን ናቸው እነዚህ? ምንድን ነው? የልብ ምት ሲዛባ ደም ኖርማል ፍሎ ስለሚረበሽ የመርጋት ቴንደንሲ አለ። ደም ሊረጋ ይችላል ልባ ውስጥ ከዛ ያ የረጋው ደም ስትሮክ ሊያመጣ ይችላል፣ ብዙ አይነት ጉዳት ሊያመጣ ስለሚችል የደም ማቅጠኛ ነው። ዋርፋሪን ያለችው ደም ማቅጠኛ ነው። የዲጎክሲኑ ደግሞ የድሮ ሕክምና ነው። ድሮ ልብ ምት ለመቆጣጠር የምንሰጠው መድኃኒት ነው። አሁን ግን አፕዴት ስለደረገ ሜቶፖሎል፣ አሁን እሱ ያለችው አፕዴት ተደርጎላት ነው። ስለዚህ ደም ማቅጠኛና ልብ ምት መቆጣጠር እና እሱን ነበር እንትን የሚሉልኝ። እና ያ ሁልጊዜ ደግሞ እሁድ እሁድ ማክሰኞ ማክሰኞ ምንማረው ትምህርት አለ አደለም። ያ በቃ ያ ህይወቴን ሰራ። ከውስጥ መንፈሴ ከመንፈሴ ፈውስ ጀመረ። በቃ እግዚአብሔርን በቃ ፈውስ በቃ ይታወቀኛል። ከዚህ ሲወጣ እኔ በቃ እንትን ሁኜ ነው የምወጣው ስትሮንጉ ሁኜ ነው የምወጣው። እና በቃ እምነቴን አበረታሁ። በቃ እምነት ተፈጠረ በቃ በውስጤ። እና በየወሩ ደግሞ ሲሄድ ደሜ ቼክ ይደረጋል፣ ቅጥነቱና ውፍረቱ። አዬ እና እር ይባላል ሰው ሲያሟዱ የሚማረው ያው እኮ እንትኖቹና ስለዚህ የሚሰጣት ዋርፋሪ የሚባለው መድሃኒት ኦቨርም ደሟ እንዳይቀጥን እንትን እንዳይልቅ፣ ምክንያቱም ልደማ ስለምትችል ከሁለት እስከ ሶስት ወይ ምናምን ታርጌት ስለሆነ በየወሩ ቼክ ይደረጋል። እና እሱን ቼክ እንልን ዛ ቀጥኗል ካሉኝ መድሃኒት ይጨምራሉ ለማስተካከል፣ ወፍሯል ካሉ እንትኑ ግራሙን ይቀንሳሉ። ከዛ በቃ በየወሩ ይሄዳሉ። ደሜ ደግሞ እዚህ ሊወስዱ ሲሉ ቶሎ አይቆምም፣ ይሄ እጄ ሁሉ ይበሰብሳል። ደሙ ከቀጠነ ማለት ነው። መድኃኒት ላይ ስለሆነች ያው ዋርፋሪን ላይ ስለሆነች ደም ሲወሰድ እንደ ሌላ ሰው ቶሎ አይቆምላትም። ነን ስቶፕ ነው ቢፍሎ የሚያደርገው አይቻካል ብቻ ያስፈልጋል። በቃ ተጭነው ታሜቢ ሌላ ሰው በ30 ሰከንድ ምናምን ሊቆምለት ይችላል። የሷ ሜቢ ሁለት ደቂቃ 3 ደቂቃ አስር ደቂቃ ሊፈጅ ይችላል። ይጫናል። አንዳንዴ ሳላየው ልብስ የበስብሶ አገኘዋለሁ። እና ደግሞ በጣም ኃይለኛ ነስር ድንገት ከአፍንጫዬ ፍስስ ነው የሚለው ደም። መኪና ውስጥ ልሆን፣ ታክሲ ውስጥ ልሆን እችላለሁ፣ ሰው ቤት ልሆን እችላለሁ። በቃ እየተሳቀኩ ነው የምኖረው። ምግብ እንዳልኩ ነው በቃ ምግብ አልበላም፣ በቃ ትንንሽ ነው የምበለው። በቃ እና እንደዛ ሆኜ እየኖርኩ እያለ እምነቴ በጣም ጨመረ። ክርስቶስ ፈዋሹ የሚለውን ተመሪያለሁ ሰምቻለሁ፣ ማለት ነው። ሲዲውን ደጋግሜ ነው የሰማሁት። እዚህ እዚህ በቃ እዚህ በቃ በቃ የብዙ ፕሮግራሞች እንትን ውስጤን በቃ ለውጦታል። በእውነት እግዚአብሔርን በቃ አገኘሁ፣ ቃሉን አገኘሁ፣ በቃ በረታሁ። እግዚአብሔር አበረታኝ፣ እምነቴ ሞላ እና የሜቶ የሚባለውን መድኃኒት ዶክተር ኢጋቼ ካፕሴድ እንደ እንትን በቃ ያው ሪዛልቱን ያይና ይጽፍልኛል። ግን ዶክተር አልኩትኝ እስቲ ልቤ በደንብ አዳምጠኝ አልኩት የምትኮ ተስተካክሏል አልኩትኝ። ከዛ ስለው አይ ግዴታ መውሰድ አለብሽ አለኝ። አይ አይ ስለው በጣም ግድ ስለው ያው አየና በቃ እሺ ደህና ነው ምር ስላለኝ ማለት ነው ያው ሃያ አምስት ዓመት መድሃኒት ውጭ አለው አፌ ምላሴ በቃ ዳዲ ልነግራችሁ አልችልም በእውነት። እና ጌታን አንድ ሳምንት እንኳን መድኃኒት ሳልውጥ ከዛ በኋላ በሞትኩኝ ሁሉ ላለሁኝ አንድ ሳምንት መድኃኒት ሳልውጥ እና ለማቋረጥ ነው በቃ ሞጠው ማታ ማታ፣ እኛ ቤት ሁሌ መድኃኒት ይደፋል። ያመልጠኝና ይደፋል። ጠዋት ጠዋት ስንጠርግ እናገኘዋለን። እና ቤቲ በቃ የመድኃኒት ቤት ነው በቃ እና ያስጠላኛል። ልጆች የራሱ መቼ ነው ጌታ የሚፈውስ? ይችሉኛል ህጻን ያሉ ማለት ነው እና እንዳትወልጅም ተብዬ ነበር እንዳታገቢም ተብዬ ነበር። ሐኪም አስጠንቅቆኛል፣ ግን ያዋግብቻለሁ፣ ወልጃለሁ። እግዚአብሔር ያሻግሮኝ ማለት ነው። እሺ፣ ይሄ እንግዲህ የመከራው ፓርት ነው። ምን ሆነ እስቲ መጨረሻ ወደ ኋላ ሊድ። በጣም ተጨነቃችሁ ሳያችሁና፣ አይደርስም ወይ እያላችሁ ነው። በጣም ከባድ ነው። እሺ እምነቴ በቃ ሞልቶ ፈሰሰ። እንደዛ ነው የተሰማኝ። ሞልቶ ፍስስ ሲል ይታወቀኛል። ስጋት የሚባል ነገር የለኝም። እና በቃ መድኃኒቴን አቆምኩ፣ በራሴ ማለት ነው። ዋርፋሪን ማለት ሰዓት ሁለት ሁለት ሰዓት ነው የምውጠው፣ ሰዓት ማለፍ የለበትም ሁለት ሰዓት። ሰዓቱ ካለፈ ሊጓጉል ይችላል እንትን ይላል ያው ችግር ያመጣል። ዶክተር ከዛ ዘመዶቼን አቁሞ ነው የነገረው እንዳላቁም ማለት ነው። ከዛ በቃ በፍጹም አልውጥም ከዚህ በኋላ አልኩኝ። ያው ተማርኩ። እውነት እልሃለሁ፣ በቃ እምነቴ ሞልቶ ፈሰሰ ይታወቀኝ ነበር። ከዛ መድኃኒቱን አቆምኩኝ። ከዛ ቼክ በቃ ሳደርግ ኖርማል ነኝ። አንድ ቀን፣ ሁለት ቀን፣ ሶስት ቀን ኖርማል ዋ። አንድ ምነግረው ነገር ሶስት ወር በሶስተኛው ቀን እጅ አበጠ ድንገት። በ በቆምኩ በሶስተኛ ቀን መቼ ነው እሱ አሁን ይሄ ያቆምሽው መድኃኒቱ ባለቤቴ ጋር ስናወራ ሶስት ዓመት ካቆምኩ መድኃኒቱን ሶስት ዓመት ሆነሻል። ኦኬ ምክንያቱ 2013 ከሆነ የመጣሽው። ኦኬ እዛ 2013 ወደ መጨረሻው አካባቢ ሊሆን ይችላል፣ 2014 መጀመሪያ። እሺ፣ ከዛ እጅ አብጦ አገኘሁ፣ ለሊት ማለት ነው። ሶስተኛው ቀን ላይ እጅ አበጠ። እሺ፣ ምን አለሽ እጅ ሲያብጥ? ከዛ ተኝቼ ነበር፣ ለሊት ነው ሳይው፣ አብጧል። ከዛ ንቅት አልኩና ቁጭ አልኩና፣ አንዳንድ ጊዜ የት ነው ያለ ነው የምንለው ነገር አለ አይደል ነቅተን የት ነው ያለው የምንለው ከዛ ምንድን ነበር ብዬ አሰብኩ። ሳስብ የእግዚአብሔርን ቃል እኮ ነው ያመንኩ ታልኩና ጥቅልል ብዬ ተኛሁ። አሜን። ኢየሱስ ጌታ አሜን። እዛ በነገታው ጠዋት ሳየው ጎደል ብሏል። ከዛም አልተከታተልኩትም በቃ በዛው እሺ፣ ሐኪሞች ጋር አልሄድሽም? ከዛ አልሄድኩም ዳዲ። ለምን መሰለ ያልሄድኩት ፈርቼ ምናምን አይደለም፣ እውነት ለመናገር በቃ አልሄድም እኔ። ተረጋግጧል በሰውነቴ። ለምንድን ነው፣ እዛ ጊዜ እግዚአብሔርን ቃል ነው ያመንኩት ብዬ ነው እኔ። ግን እነሱ የት ሄደች ሮር ምናምን አላሉ? አሉ አሉ አሉ። ባለቤቴ ያ ፎሎ አፕ ስለሚያረጉሽ ወይ ከሆስፒታል መደወል። አይ አልደወሉልኝም። ኦኬ። ባለቤት የጤና ባለሙያ ነው እና የጤና ባለሙያ ነው እና ሶስት ወር ካቆምኩ በኋላ ደውዬ ነገርኩት። እንዳቆምኩ አልነገርኩትም ለሱ። ከዛ ስደውዬ ስነግረው አረ በጣም ደነገጠ። ያ አንቺ ሴት እንደዚህ እኮ አይደለም ትክክል አይደለሽም። አሁን ቶሎ ወደ ሆስፒታል መሄድ አለብሽ፣ ቼክ አፕ ለልጆቻችን መኖር አለብሽ ምናምን አለ ማለ አይ፣ ያመንኩትን አውቃለሁ አልኩና ዊ፣ ውሸቴን እኮ ነው አልኩት፣ ስቀልድህ ነው፣ ምን እንደምትል አልኩትና ተውኩት። ከዛ በቃ ያው ኖርኩኝ ለስድስት ወር፣ ሰባት ወር ሆነ መጣ እሱ። ከዛ መጣና በቲን በቲን ነው ገዝቶ ያስቀመጠልኝ። ጨጓራ ማይነካ ይሄ ዋርፋሪ ነው ምኑ ማለት ነው። ያ ከዛ ሲያይን ማታ ሉጥ ማታ ማታና አንቺ አትጭም እንዴ ሲለኝ፣ ወይ ትቻውለው እኮ ስለው፣ እንደ እምነትሽ ይሁንልሽ አለኝ። እሺ እና በቃ አሁን ድሮ የማላደርገውን ነገር ምግብ በጣም ነው የምበላው። ስጋ በላለው፣ ወተት ጠጣለሁ። እውነት ለመበቀል ራሱ አንዴ በዱቄት አንዴ በእንትን ነው የምጠጣው። ምኑን ነው በዱቄት ወተት ኒዶ ነው ወተት አንዴ ላም ነው አንዴ እሺ። ቤቴ ውስጥ ወተት አይጠፋም። በቃ እና በቃ እግዚአብሔር ይመስገን። ይ በቃ ትራስ ሶስት ትራስ ነው አድርጌ የምተኛው የነበረው። ለምን እንደው ያፍነኛል ነበር። ላሲክስ ደግሞ የሚባለውን ሱጥ ሌሊቱ ሙሉ ያሸናኛል። ጠዋት አቅም የለኝም፣ ምግብ አልበላም፣ አቅም የለኝም። ዊክ ነኝ በቃ በጣም እና በቃ ሰርግ ቤት አልሄድም፣ ለቅሶ ቤት ብቻ ሄዳለሁ። አልፎ አልፎ የነበርኩበት ከተማ ሰርግ ቤት አልሄድም። በቃ እንዲህ የተጨቆነ በቃ እንዲህ ያጎነበሰ ሰው የለም ዳዲ። ሁሉም እግዚአብሔር ሰጥቶኛል። ያው በቃ በቂ። ልጆችሽ አሉ። አሁን እዚህ አለ። እስቲ አው ና ማሚ ላይ ምን አየህ? ማን ነው ስምህ? ናዝራዊ ናዝራዊ። እሺ ምን አየህ ማሚ ላይ ለውጥ? እስቲ እሷ አሁን ያለችን ነገር ታቅ ነበረ እንደሚያማት እንደሚያማት፣ አው በቃ ብዙ ጊዜ ቤት ውስጥ ምናምን ጉልኮስ ነው የሚተከልላት። ምግብም ስለማትበላ ሁሌኛ ከትምህርት ቤት ስንመጣ ምናምን ጉልኮስ ተተክሎላት ምናምን ነው የምተኛው። እና በቃ እንደዚህ ቸርች ጸሎት አዳር አለ እያሉ እሷ ግን ሆስፒታል ነበር የምታድረው፣ ለኛ ላለመንገር ማለት ነው። እሺ ከዛ በኋላ ቸርች ከመጣም በኋላ ከዛ በቃ ፋውንዴሽን ስትማር ምናምን ከዛ በቃ እምነቷ በጣም እየጨመረ መጣና፣ መድኃኒት ላቆም ነው አለች። እዛ እኛ ነበር ቤት ውስጥ የነበር ነው። እኔ መጀመሪያ ብዙም ሀሳቡ ደስ አላለኝ፣ ከዛ ኧረ ተይ ምናምን ብዬ። ከዛ በኋላ ካቆመች በኋላ ብዙ ጊዜ ጠ ሂጂ ላት አለሁ ዶክተሮች ጋር ቼክ እንድታደርግ፣ ወይ የሆነ ነገር እንትን ካለ ቶሎ ጀምሪ እንዲሏት ማለት ነው። ከዛ በኋላ ረኒያ አልሄድም እንትን የሚለው መዝሙር ትዘምር ነበር። የተፈውሻለሁ የሚለው ማለ በሰውነቴ ነው ያረጋገጥኩት ትለን ነበር። ከዛ በኋላ እንትን ረጅም መንገድ ምናምን መሄድ አትችልም። ረጅም ብቻ ሳይሆን በቃ ሁለት ደቂቃ ትሄድና ትቆማለች፣ ትቀመጣለች ምናምን አሁን ግን ትራመዳለች። እኛን ራሱ ወክ አድርጉ ምናምን ትለናለች። ከዛ አንተም እዚህ ወክ አድርጉ ብለ ስታስተምረን ወክ ማድረግ ጥሩ ነው፣ በቃ በቃ ወክ እናረጋለን ምናምን ትላለች። አናካዞ ጋር ራሱ ትወጣለች። ከዛ እግር መንገድ ምናምን በቃ እሱ ስራ ምናምን እሷ ናት በደንብ የምትሰራው። ስለዚህ እናት ከ2013 በፊት ና ከ2013 በኋላ ሌላ ነች። በጣም ሌላ የተለያየ የምታውቀው ያ ድክም የሚላት የምትተኛው የሚያማት ነገር የለም የለም። አትስቅም ነበር ድሮ አትጨውትም በቃ አትስቅም ምናምን። ከኛ ለምንድን ነው ለምን ነበር ማስጌው? እዚህ ጋር የተቋጠረ ነገር እንዳለ ይሰማኛል። ቁጥርት እና መሳቅ በፍፁም። ከሳቅ ሽንትን ያደርግሻል። በቃ አይመጣልኝም። ትሳቅ ራሱ የሚያስቅ ነገር እኔን አያስቀኝም። ከተፈወስኩ በኋላ ነው አፌን ከፍቼ የምስቀው። አሁን በቃ ቤት ሶስታችን መሳቅ ነው ስራ እየጸለይነ፣ ተንበርክከን ተንበርክከና እንጸልያለን። የሆነ ጌታ የሆነ ነገር ካረገለን እንውላቸውና ይዣቸውን እንበረከካለን። በመሀል እየተንከተከትኩ ነው የምጸልዩ። እውነት ይኸው ምስክርጋሰ ክብር የሆነለት ባለቤትሽ አለ አሁን እዚህ እዛ ነው እዛው ምን ይላል እሱ በጣም ደስተኛ ነው በቃ እና ለኔ በቃ በእውነት በቃ ምንም ነገር አሁን ምንም ብለው ምንም አይከለክለኝም ኑሪ በቃ ቢይ ጠጭ አንቺ ሳትኖሪ እኮ ነው ይኖርሽ ነው የሚለኝ ሳትበይ ነው ይኖርሽ ሳትጠጪ ነው ሰራለሁ ሁሉ ነገር አለ ይሰራና ሰው ነው ሲበላ ማ የሆነ ሰው አበላለሁ። እኔ በፍጹም አልበላም ለረጅም ጊዜ ማለት ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ክብር ለኢየሱስ ይሁን። ዋው ዋት ጋድ ዊ ሰርቭ ኤሜን። ክብር ለኢየሱስ። እንኳን ደስ ያላችሁ። ኮንግራጁሌሽን ይህንን ያደረገው የናዝሬቱ ኢየሱስ። የእግዚአብሔር ቃል ሕያው ነው። የሚሰራው ሁለትም አፍ ካለው ሰይፍ ሁሉ ይልቅ ምን ያለን ይላል የተሳለ ነው። ስለዚህ የሌለን ነገር ፈጥሮላታል ማለት አሁን ቀል እንዳይመስላችሁ፣ እሷ ባለችበት ኮንዲሽን መድኃኒት ማቆም ማለት መሞት ማለት እና አሁን ሄዳ ቼክ ስታደረግ አለምን ያለባችሁ ሶስት አመት ሙሉ ከኖረች የተዘሚራከልል ምክንያቱም እንዲህ አይነት ኬዝ ውስጥ ከደረሱ በኋላ ሰዎች አውቶማቲክ ነው የሚገላቸው ይወድቃሉ ማለት እንደዚህ በቀልድ አይደል ኖርማሊ መታመማችንን የምናውቀው በስጋችን ሴም ቲንግ መፈወሷችንን የምናውቀው ስጋችን በሚሰጠው መልስ ነው ኦኬ እስቲ ቼክ ላረግሽ ነው እስቲ ነይ ከዛ ጋር ጀምሪና እስቲ በሩጫ አሳይን እስቲ ትሮጭ ነበር ድሮ ድሮ እንደባትሮጭ አውቃለሁ፣ እኔ ግን አንዳንድ ሰው ስለማያምን መጠየቅ አለ። እሺ ትሮጭ ነበር? ሄጄም አላቅም። በደንብ እናትህ ስትሮጥ አይተሃት ታውቃለህ? በፊት በፊት ከመፎሷ በፊት አላቅም። አይተሃት አታውቅም? ስትሮጥ አትሮጥም። መራመድም በስንት ትገል። ስለዚህ በጣም ክሮኒክ ነበር አይደል የነበረች። በጣም ሲሪየስ ነው ማለት እንደ ዝም ብሎ የልብ ህመም ብቻ ሳይሆን የእሷ በጣም ክሮኒክ ነው። እሺ መውለድም ተከልክላ ነበር። እሱ ቴል ሲዩ ምን ያህል ሲሪየስ እንደሆነ የልቧ ኬዝ። አዎ ሊገላት ይችላል፣ ጸጥ ላይ ያረጋት ይችላል። ስለጠበበ ማለት ነው። ግን ያ እግዚአብሔር ረድቷታል። ያ ሉክ አት ዚስ ሉክ አት ዚስ ዋው ዚስ ኢዝ አሜዚንግ ኦኬ። ቁጭ በሉ እናንተ እሺ ምን ይሰማሻል አሁን ምንም ድሮ እኮ እንደዚህ ይሄ ነበር ቁጭ ብዬም የልብ ምትሽ አይ እንትን ስለሆነ ሰው ያየዋል እና ሰው እንዳያየው ሻርፕ ለብሳለሁ እንዲህ አስሬ ይንቀሳቀሳለሁ ምናምን ክብር ይሁንለት ለሷ ያደረገው ተአምር ላንተም ይቀጥላል ለአንቺም ይቀጥላል አንዱ ጌታ የሁሉ ጌታ ለሚጠሩት ሁሉ ምንድነው ባለ ጠጋ ነው። ስለዚህ ድንቅ ነው አያችሁት። ይሄ ምናልባት ያው እንግዲህ ኪዮር ሊደረግ የሚችለው ኪር እንግዲህ የሚለውን በትምህርት ጥቅስ ውስጥ ከተ ነው ልቧ የልቧ ቫልቭ ተከፍቶ እንደሱም ሆነው እኔ ሁል ጊዜ ይሹ አይባቸዋል ነጻ ሲሆኑ አላይ ማለት የሆኑ ብዙ ነገሮች ይከለከላሉ፣ ይፈራሉ እና ይሄ ሊትራሊ የእግዚአብሔር ጣት ነው። እግዚአብሔር ለእህታችን እስከዳርና ለቤተሰቧ ስላደረገው ክብር ለኢየሱስ ይሁን። እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ፣ እንኳን ጌታ ኢየሱስ ረዳችሁ። ክብር ለኢየሱስ ይሁን አሜን።